ዛሬ እንደተለመደው አብረን እንዋል። ጓደኞች እንዴት ናችሁ? ደህና ናችሁ ወይ? የዛሬ ብሎጋችን ገጠር ላይ ነው የምናረገው፣ የምንለው ገጠር ነው። አብራችሁን ቆዩ። ቪዲዮን ላይክ እያረጋችሁ አበረታቱ ስለሚጠቅመን ማለት ነው። እንግዲህ ውሏችን ገጠር ላይ አንድ ብለን ጀምረናል። እንደዚህ ውሃ በመጫን ማለት ነው። እስከ እስከመጨረሻው ድረስ አብራችሁን ቆዩ። እንግዲህ ሰሞኑ ያዘጋጀሁት ሽሮ አስፈጭቻለሁ። በነገራችን ላይ ባለሙያ ሴት ነኝ ብላችሁ ራሴን መቀውለል ይሆንብኛል። ው እንግዲህ ለራስ ሲቆርሱ አያሳንሱ ነው ነገሩና ለዛ ነው። እንዴት አያችሁት? ሽሮ በነገራችን ላይ ኢትዮጵያ ውስጥ ከወርቅ ቀጥሎ የተወደደው ኮረሪማ ነው። ኮራሪማ በጣም ተወዷል። አንድ ኪሎ ሶስት ሺህ ብር ነው የሚገዛው። እና ያው ምግብ ላይ ኮራሪማ የኮራሪማ ቅመም የሆነ ነገር ላይ ካል ተጠቀማችሁ ደግሞ ደስ አይላችሁ። ያው በዚህ አጋጣሚ ስት መጥቶ ኮረሪማ ይዛችሁኑ ለማለት ነው። እና ሽሮዬን አስፈጭቼ ወደ ቤት ተመለስኩኝና ከዛ ራሴን ትንሽ እስኪ ቀየር ማለት አለብኝ ብዬ ጉዞ ወደ ፀጉር ቤት አደረግኩ ማለት ነው። እንደዚህ ሆኜ አታ አይታችኛ አታቁማ? በነገራችን ላይ ብዙ ፕሮቶኮሌን አልጠብቅም እኔ እንደዚህ አልኳኳ አለ ምናምን ነገር። አሁን ላይ ግን የአንድ ሴት ልጅ ከባሏ ከተፋታች በኋላ በጣም ቆንጂ የሆና መታየት አለባት እራሷን መጣል የለባትም የሚለውን አባባል ተግባራዊ ለማድረግ ወደ ፀጉር ቤት ሄድኩኝ እኔ የማንተ እህት ማለት ነው። ከዛ እንደዚህ ጸጉ ካክሱ ገባሁኝ። ማስክ ነው ማክስ የሚባለው ተቀባሁኝ። እላቸዋለሁ እራሴ ገርሞኝ እየሳቆ ነው። ከዛ ጸጉሬ ላይ ሽሩባ ተሰራው። ከዛ እንደዚህ ጨራርሼ ልወጣ ነው ማለት ነው። በነገራችን ላይ ጓደኞቼ፣ የማዳን ቅመሞች ምንስራ እንስራ የምትሉ ሰዎች መታችሁ፣ ጽድት ያለ ሁሉንም ያማከለ ጸጉር ቤት ብትከፍቱ ያዋጣችኋል ማለት ነው። እና ከዛ ከጸጉር ቤት መልስ ደግሞ ወንድምየው እኔ ምሳ ልጋብዝሽ ብሎኝ እስከሚሰራበት ቢሮ ድረስ ደውሎልኝ ምሳ ልብላ ሄድኩ ማለት ነው። አወቃችሁት አይደለ? የኔ ወንድም ወንድሜ ነው። ከዛ እንደዚህ አይነት ጥፍጥ ጽድት ያለ ምሳ ጋበዘኝ። በላንና ያው እንደምታውቁት እዚችጋ ጋር ባርቻ አለ። ሁለተኛ ባሌ እንዴት አያችሁት? እና እንደዚህ ምግብ ጋበዙኝ። አልጓጩ በጣም የጣፈት ምዛ በላውኝ። እና ያው በመጨረሻም ተለያየን። በነገራችን ላይ ሰሞኑ አገባው ወይም ደግሞ አዲስ ትዳር ያዝኩ ብዬ በመጣውበት ቪዲዮ ላይ ደግሜ ቪዲዮ አልሰራውም እሰራላችኋለሁ ከዛ በኋላ ወደ ቤት ተመለስኩኝና ልጆቼ ሰሞኑ ከቤት ወጥተው አያውቁም ነበረ። ያው አዲስ አጋዥ አምጥቼ ከእሷ ጋር ደግሞ ብዙ ምን አልተለማመዱም ና እስኪ ላዝናናቸው ብዬ ከአጋዥም ጋር አብረን መዝናኛ ቦታ ወጣን ማለት ነው። ማሂር ይሄ ደረጃ ሆኖ እዩት፣ እዩት በእጁ እንዴት እንደሚሻገር ፈርቶ እኮ ነው። እና እንደዚህ እዣቸው ወጣሁኝ የሆነ ካፌ ይዘን ይዘያቸው ሄድኩን መጫወቻ ቦታ። ከዛ እንደዚህ ደግሞ እዛ ለነሱ ምግብ አዘዝኩኝ። የዛሬ ውሎዬ እንደወደዳችሁ ተስፋ አድርጋለሁኝ። እና ደግሞ ላይክ ማድረጋችሁን በመሀል መሀል አትርሱ። እኔ ሰብስክራይብ አልጠይቅም፣ ሰብስክራይብ ይበቃኛል። ግን እለት እለት የምለቃውን ቪዲዮ ላይክ አድርጉልኝ ማለት ነው፣ ጓደኞቼና እና ቪሎጋችን ይህንን ይመስላል። ከልጆቼ ጋር በጣም ተዝናናን። ምናምን ነገር እዚህ ጋር ቢላል አክሩፏል። ያኮረፈው ደግሞ ከማሄድ ጋር ተጣልተው እኔ መተቼው ነው ማለት ነው። በቃ አልጫወትም፣ አልነሳም፣ ቪዲዮም አልቀረጽም ብሎ እንደዚህ ተኝቶ ነው ጊዜውን ያሳለፈው ማለት ነው። ከልጆች ጋር መዝናናት እንዴት ሰላም እንዳለው ልነግራቸው አልችልም። በቃ ልጆቹ ሲጫወቱ ሲቦርቁ ማየት በጣም ነው ደስ የሚለውና፣ እና ጓደኞቼ ውለዱ። የናንተን ደስታ የናንተን ሰላም የናንተን ፈገግታ በልጆቻችሁ ነው የምታዩት፣ ውለዱ ብዬ ነው መክረው። ባመት ባመት አመት ውለዱ፣ በቃ የሚያሳድገው አላህ ነው ብዬ ልሰክሳችሁ፣ እንደዚህ እንደዛ ብዬ እንኳን አልዋሻችሁም። ቢሆንም እናንተ ሰበብ ታደርሳላችሁ። ልጅ ከወለዳችሁ በኋላ በጥሩ ትምህርት ቤት ማድረግ አለበት በቃ ብዙም ያስፈልገው ቢያስፈልጋቸው መሰረታዊ ነገሮች አሉ። ከዛ በኋላ እንደዚህ ከመጫወቻ ከወጣን በኋላ ደግሞ ላጋዥ አንዳንድ ነገር ለመግዛት ወደ ሱፐር ማርኬት ገባሁኝ። ሻምፖ ገዛው፣ ሙዲስ ገዛው፣ በቃ አንዳንድ ነገሮች ገዛዛንና፣ በነገራችን ላይ ኢትዮጵያ ውስጥ የሌለ ነገር የለም። በቃ ፍሉስ ብቻ ነው የሌለው። ወይን በላቸው ወይኔ በላቸው ወላህ የሌለ ነገር የለም። ሬድ ቦል አይቼ እን የኔ ሴትዮ ሬድ ቦል በጣም ታመጣ ነበር፣ በካርቶን በደርዘን ነበር የሚመጣው ዱባይ ያለው ማለት ነውና፣ አሁን እዚህ ሳየው በጣም ነው የገረመኝ። ግን ስንት እንደሆነ ታውቃላችሁ? አንዱ በጣም ውድ ነው፣ ሶስት መቶ ሰባ ብር አንዱ ማለት ነው። እና እንደዚህ ገዛዛንና ሌላ ምን አየው መሰላችሁ ጅብን ሳይል ነው የሚባለው? ጅብን ሳይል እሱና፣ ያው ማይነዝ ምናምን ምን በቃ ብዙ ነገር። በነገራችን ላይ ይሄ ሚኒ ማርኬት ነው ትልቅ ግዙፍ ግዙፍ ማርኬት ደግሞ ብትገቡ በጣም ያረባ ሀገር ሁሉንም ሁሉንም አለ። ከርፎር ላይ ውጪ ላይ ከርፎር ላይ የሚሸጠውን ሁሉም ኢትዮጵያ ውስጥ አለ ማለት ነው። እዚህ ጋር ቡና አለ፣ ነስ ካፌ የቡና ከቡና ጋር እንትን የሚለው ዱቄቱ አለ፣ ኮፊ ሚት ማለት ነው እና የሌለ ነገር የለም ኢትዮጵያ ውስጥ ጓደኞቼ፣ ብር ብቻ ነው የሚያስፈልገው። ኢትዮጵያ ውስጥ በቃ የሌለ ነገር የሌለ ነገር የለም። አልሀምዱሊላሂ ሀገራችን በጣም ተለውጣለች። በጣም ለውጥ ላይ ናትና እናንተ ፍሉሳችሁን ብቻ ቋጥራችሁ ወደ ሀገራችሁ ነው እንጂ እዚህ የሌለ ነገር የለም። እሺ መታችሁ ሁሉ ነገር ትገዛላችሁ። ብራችሁን ብቻ ይዛችሁ ነው። ብራችሁን አታባክኑ ነው የሚያመላችሁ። እዚህ ጋር ፔፕሲ አለ፣ ፋንታ ይሄው፣ ሬድ ቡል አለ። በቃ የሌለ ነገር ጠይቁኝ። ያው እንግዲህ ሚኒ ማርኬት ነው የገባሁት ብያቸዋለሁ። ያው ይሄ ደግሞ ጠዋት ላይ እኛ አካባቢ በጣም ውሃ ያስቸግራል። በጣም በጣም ከምላችሁ በላይ ማለት ነው። እስፔሻሊ ደግሞ አሁን ነው የገባሁበት አካባቢ በጣም ውሃ ችግር ነው። ከዛ አብዛኛው ሰው እንደዚህ ነው የሚጭነው፣ ባህያ ማለት ነው አንዱ አህያ አራት ጀርካ ይጭኑበታልና፣ እናማ በቃ እዚህ አካባቢ መንግስት እንዲያውቀው እንላለን። ፍትህ ፍትህ ፍትህ ፍትህ ፍትህ! በእውነት ውሃ እንዴት እንደሚሰቃዩ የዚህ አካባቢ ሰዎችና ልነግራችሁ አልችልም። በቃ ቧንቧ አለ ግን ከሩቅ ቦታ ባህያ እንደዚህ ተጭኖ ነው የሚመጣውና እስኪ እዚህ አካባቢ የት እንደሆነ ኮመንት ላይ ያስገ አስቀምጡልኝ ብዙ ቦታ እንደዚህ ይጫናል። ግን ደግሞ አብዛኛው ቦታ ውሃ ገብቶላቸዋል። አልሐምዱሊላህ እንደድሮ አይደለምና